ሰላም በያላችሁበት፣ እንዴት ናችሁ? የኤችዲ አድማጭ ተመልካቾች ኤችዲ ስፖርት በተወዳጁ ብስራት ኤፍኤም 101 ነጥብ አንድ የሐሙስ ከሰዓት የሬዲዮ ፕሮግራማችን እንዲሁም በኤችዲ ዩትዩብ ላይ የምትከታተሉት አጠር ያለው ዝግጅታችን ነው። 25 ደቂቃዎች ቆይታ እናደርጋለን። ነገሮች ሁሉ እንግዲህ ከዝውውር ጋር ተያይዘዋል። በርከት ያሉ ጉዳዮች እየተጠናቀቁ ነው። ዩናይትድ እንግዲህ እንቅስቃሴ ውስጥ መግባቱን ተከትሎ ከቤሞ ጋር የተያዘውን የመጀመሪያ ዝውውር ለማጠናቀቅ ስለመቃረቡ ዋጋ ስለማቅረቡ መረጃዎች ወጥተዋል። ከትናንት ጀምሮ ይኸው ነገር ተጠናክሮ ይቀጥላል እየተባለ ነው እንግዲህ ቻምፒየንስ ሊግ አለመግባት፣ የአውሮፓ ውድድሮች ላይ አለመሳተፍ ለጊዜው እንቅፋት የሆነበት አይመስልም። የኩናን ዝውውር አጠናቋል። ይህም የሚሳካ ነው የሚመስለው። ከዛ ውጭ እንግዲህ ሌሎችም በአጥቂ መስመር ላይ ትኩረት ጊዮክሬሽን ጨምሮ ትኩረት ያደረገባቸው ተጫዋቾች እንዳሉ እየተጠቀሰ ነው። ምንቤዎሞ ግን ትልቅ ትልቅ እርምጃ ነው ተብሏል። ይህን ተጫዋች ይህን ተጫዋች ኒውካስል እንዴት ያሳድደው እንደነበር አስቀድመን መረጃ ስንሰጥ እንደነበር ታስታውሳላችሁ። ይህን እናነሳለን። ከዛ ውጭ በርካታ የዝውውር ጉዳዮች አሉ። በነገራችን ላይ ሁንግ መንሱንን የተመለከተ ጉዳይ አለ። እንግዲህ ኤንዛጊም ስም ሆኖ ኤንዛጊም ወደ ሳውዲ መሄዱ እርግጥ ሆኗል። ከኢንተር ጋር የተፋታበት መንገድ ትንሽ አስገራሚ ነው። መረጃዎቹ ራሱ የወጡበት መንገድ ትንሽ አስገራሚ ነው። ከዛ ውጪ እዛም ኢንተር ቤት ማን ነው ሚላን ማን ነው ሲቲ ቤትም ሌሎች በርከት ያሉ የዝውውር ጉዳዮች አሉ። ሊቨርፑል ቤትም እንዲሁ ከኬርኬዝ ጋር የተያዙ ጉዳዮች አሉ። ከሁሉም በላይ ደግሞ አጠራ አድርገን እንግዲህ በአርሰናል የሚፈለገው ግዮክሬስ እንዲሁ ሴስኮ በኤጀንቶች እይታ፣ በስፖርት ዳይሬክተሮች እና በኮቾች እይታ የትኛው ተመራጭ ተጫዋች ነው? የትኛው ተጫዋች እንግዲህ አርሰናል ወይም ዩናይትድ መጥቀም ሰፊ እድል አላቸው በሚል አጠር ያለ ዘገባም ቴሌግራፍ ላይ አይተናል። እሱንም ወደ እናንተ እናደርሳለን። አስቀድማችሁ ድምፁን ሰምታችኋል። በአካል ዳንኤል ከኔ ጋር ቆይታ ያደርጋል። አብራችሁ እንድትሆኑ ነው። በማክበር ምጋብዛው በአካል የእንዴ አለ ደብዬ ፈጠንኩኝ እንዴ? በተፈጥሮም አጥቂ ነሽ እኮ፣ ችግር የለውም። አጥቂ ፈጣን እንዲሆን ይጠበቃል በነገራችን ላይ እና አጨራረስም፣ ችግር የለውም፣ ምንም ጥርጥር የለውም። ፕሮግራሙን እኔ ልዝጋው እንጂ አጨራረስ አንተ ጋር ያለው ደወሪ፣ ምንም ሀሳብ አይግባለው። ጀምረናል፣ ተገናኘን። እንግዲህ እሑድ አልነበርኩም በአጋጣሚ ከከተማም ውጭ ስለነበርኩ በድጋሚ በሰኞው ፕሮግራማችን ላይ ከአንተና ከባልደረባ ሁሴን ጋር ነው ቆይ ያደረጉት አድማ ተመልካቹ ዛሬ ተመልሻለው። ከዩናይትድ ጋር በተያያዘ ትልቁ ትናንት ዲቨሎፕ ያደረገው የሜቦ የዝውውር ጉዳይ ትንሽ ትኩረት ሳቢ ይመስላል። ይሄ ተጫዋች በእርግጥ ሌሎች ጥሩ ስዊተር ወይም ፈላጊዎች እንዳሉት አውሮፓ መድረክ ክለቦችን ሊወክል እንደሚችል ኒውካስልን ጨምሮ መረጃዎች ሲሰጡ ነበር። ግን ምርጫው እንግዲህ ለዩናይትድ መሆኑ እርግጥ ሆኗል እና ምናልባትም የቀሩ ሁለተኛው ወፈርና ሌሎች ጉዳዮች ካልሆኑ በቀር ጉዳዩ እንደሚጠናቀቅ ይጠበቃል። ካለው ቀሪ ኮንትራት አንጻር ብዙ የሚንዛዛ ዝውውር ሊሆን እንደማይችል እንገምታለን። በዚህ እንነሳ እንግዲህ ምንቤዎሞ ይሄ ካሜሮናዊ አጥቂ ዴቭ ዘንድሮ በሊጉ ካስገረሙን ተጫዋቾች አንደኛው ነው። እናም ደግሞ በርከት ያሉ ፈላጊዎች እንዳሉት ይታወቃል። እንግዲህ የዚህ ተጫዋች ኮንትራት በጂቴክ ኮሚኒቲ ስቴዲየም አንድ ዓመት ብቻ ነው ቀር ያለው እና ደግሞ ቡድኑ ከፈለገ በተጨማሪ አስራ ሁለት ወራት ውሉን ማራዘም ይችላልና ያንን ካደረጉ ምናልባት ሁለት ዓመት ልትለው ትችላለ። ስለዚህ ሁለት ዓመት ውል ያለው ተጫዋች ማንቸስተር ዩናይትድ ለማስፈረም ፍላጎት እንዳለው ተገልጿል። እንደውም የመጀመሪያ የተባለውን አርባ አምስት ሚሊዮን ፓውንድ በቀዳሚነት የሚከፈል ከዛ ደግሞ እንደ ተጫዋቹ ብቃት እየታየ የሚጨመር አስር ሚሊዮን አካተው ዩናይትድ የመጀመሪያ ጥያቄውን ለብሬንፎርዶች ልኳል ተብሏል። እንግዲህ ብሬንፎርዶች ውሳኔ ይጠበቃል። አሁንም ንግግሮች እንደቀጠሉ እንዳሉ ታውቋል። ሩበን አሞሪም የፊት መስመሩን በደንብ ያጠናክርልኛል ብሎ የሚያምነው ይሄን የሀያ አምስት ዓመት ተጫዋች ስለመሆኑ መረጃዎች ያሳዩ ይገኛሉ። እንግዲህ በ2024/25 የውድድር ዓመት ወይንም ከቀናት በፊት በተጠናቀቀው የእንግሊዝ ፕሪሚየር ሊግ ሃያ ጎሎችን አስቆጥሯል። እንደዚሁም ደግሞ ስምንት የመጨረሻ ኳሶችን አመቻችቶ ማቀበል ችሏል። ቡድኑ አስረኛ ሆኖ እንዲያጠናቀቅ ከፊት ከነበሩ ተጫዋቾች ምናልባት ከዊሳ ራሱ ምቤዎሞ በተመሳሳይ ደረጃ ላይ የምታስቀምጣቸው ተጫዋቾች ናቸው ግን ደግሞ እንደዚህ አይነት ተጫዋቾች ብዙም በክለቡ ላይቆዩ ይችላሉ ዴቭ። ስለዚህ ምንቤዎሞ ልክ ባለፈው እንዳደረጉት ሌላኛውን ተጫዋች ኢቫን ቶኒን ሲለቁ ተመልክተናል። አሁን ደግሞ ተረኛው ምንቤዎሞ ይመስላል። ይሄ ተጫዋች ትክክለኛ ጥያቄ የሚቀርብልን ከሆነ እንግዲህ ክለቡ ኦፕን ሊሆን ይችላል የሚል ሀሳብን አሰልጣኝ ቶማስ ፍራንክ ባለፈው ወር ለስካይ ስፖርትስ መናገራቸውን ተከትሎ ተጫዋቹ እንደሚለቅ ብዙዎች ሲናገሩ ነበር። አጠቃላይ 242 ጨዋታዎችን ከፍራንሳዩ ትሯ በ2019 ወደዚህ ቡድን ከመጣ አንስቶ ይሄን ያክል ጨዋታ አከናውኗል። ሰባ ጎሎችን አስቆጥሯል። 51 አሲስቶችን አመቻችቶ አቀብሏል። ዴቭ በብሬንትፎርድ ትልቅ ቁጥር ነው፣ እና እንግዲህ ይሄ ተጫዋች ከዩናይትድ ጋር ስሙ ተገናኝቷል። እንዳነሳው አውሮፓ ቻምፒየንስ ሊግ ባይገባም ተጫዋቾችን ለማግኘት ብዙ እንቅፋት አልሆነበትም ማንቸስተር ዩናይትድ። እና ይሄም ተጫዋች መዳረሻው ዩናይትድ ሊሆን ይችላል። ትልልቅ እንደ ኒኳስል አይነት ቡድኖች ይፈልጉታል ሲባል ስንሰማ ነበረ። ከሊቨርፑል ጋር ስሙ ሲያነሱት ሰምተናል። ሌሎችም እንደ ዌስትሃም አይነት ቡድኖችም ይህንን ተጫዋች የማስፈረም ፍላጎት እንዳላቸው ከዛም ውጭ ደግሞ ሌሎችም የሚጠቀሱ ቡድኖች የምንቤዎሞን የኮንትራት ሁኔታ ሲከታተሉ እንደነበር ተገልጿል። ሆኖም ግን በመጨረሻ ማንቸስተር ዩናይትድን የሚቀላቀልበት ነው እንደሆነም ተገልጿል። ቻምፒየንስ ሊግ ባይሳተፉም ችግር የለውም ብሏል፣ እንደ ኩና። ስለዚህ ይሄ ተጫዋች ወደ ዩናይትድ የሚመጣበት እድል ሊኖር ይችላል። ምናልባት እሱ እዛ ቦታ ላይ የሚመጣ ከሆነ እንደ አማዲ ያሉ አይነት ተጫዋቾች ምናልባት የመሰለፍ እድላቸውን ሊያጠብባቸው ይችላል፣ አናቅም ወይም እራሱ ተጫዋቹን የፊት መስመር ተጫዋች አድርጎ የመጠቀም ሁኔታና አጠቃላይ ደግሞ የቡድኑን የስኳድ ጥልቀት ከማሳደግም አንጻር አንዱ ሲወጣ እሱን ተክቶ የሚገባው ተጫዋች ኳሊቲው በመጀመሪያ አስተላለፍ ውስጥ ከገባው ጋር እኩል እንዲሆኑ አሰልጣኙ ይፈልጋል ልክ ፔፕ ብዙ ጊዜ እንደሚያደርገው ይህን ነገር ሊያደርጉ ዩናይትዶች አስባሉ ተብሏል ይሄ ነው ከምቤዎሞ ጋር እንግዲህ ጋርናሾም እዚህ ክለብ ውስጥ ያው ለቆ መሄድ ተጫዋች እንደሚሆን ይታወቃል እና በሁለቱም መስመሮች የማቀያየር ባህሪ ካለ የግድ አማድ ያሎ ላይ ብቻ ላይሆን ይችላል ተጽዕኖ የሚመጣው እና ምናልባት ሜክሺፍትም እየተደረገ የመጫወት እድል ካለ ይሄም ልጅ እንዳልከው በቀኝ መስመር የሚነሳበት ካልሆነም ደግሞ አማድ ወደ የሚመጣበት እንግዲህ ይለያያል ብዙ ጊዜ ግራግር ተጫዋቾች ባልተለመደ መልኩ ከቀይ መስመር ሲነሱ ነው ይቀላቸዋል የሚባለውና ይህ አልተለመደ ነው ኦፍ ኮርስ ምናልባት እንግዲህ ያማደን ወደ ግራ ብትወስደው ደግሞ ይዞ የሚመጣበት ጣጣ ምን ይሆናል የሚታይ ነው የሚሆነው። ግን ቨርሳቴል ይመስላል አይደል? ይሄ ልጅ የተለያየ ባህሪዎች ተላብሶ መጫወት የሚችል ኳሊቲ ያለው ልጅ ይመስላል። እና ጠቃሚ ነው እንግዲህ የክለቡ ትልቅነትም በደንብ እየጠቀመው እንዳለ ከሌሎች ተጫርቶ ይህን ተጫዋች ለማግኘትም በዚህ ደረጃ ከተንቀሳቀሰ ጠቃሚ ግዢ ሊሆን እንደሚችል ግምት ትወስዳለ። የዚህ የሴስኮ እና የግዮክሬስን ጉዳይ ሁሉም እያነሳው ነው እንደምታውቀው እንግዲህ ጉዳዮቹ በስተዋል ግን የተጨበጠ ነገር በሁለ ሁለቱም ተጫዋቾች በኩል እስካሁን የመጣ ነገር የለም። በተለይ ግዮክሬስን በተመለከተ ሌሎችም ክለቦች ይገቡበታል ገና ያደፈጠዋሉ የሚባል ነገር ይነሳል ከሚጠቀሱት ዩናይትድ እና አርሰናል ውጪ። ከሴስኮ ጋር ግን የተያዘውን ጉዳይ አርሰናል ነው በዋነኝነት እየሄደበት ያለው የሚል ነገር ይነሳል። እንደውም አርሰናልን በተመለከተ ሁለቱም ላይ ትኩረት አድርጎ እየተንቀሳቀሰ ነው። በመጨረሻ ግን አንዱን የማግኘት እድል አላቸው የሚል ነገር ተያይዘው እየተነሳ እንዳለ መረጃዎች ይጠቁማሉ። እንግዲህ ሴስኮ ሀያ ሁለት ዓመቱ ነው፣ ወደፊቱ ነው ይሉታል። ገና ከዚህ በኋላ ትልቅ አገልግሎት የሚሰጥ ገና ምንድነው ቶፕ ሌቭል ላይ ያልደረሰ አጥቂ ነው ይሉታል። አስራ አራት ጎል ነው ሀያ አራት ሀያ አምስት ላይ ያስቆጥረው ጠናቀቀው ውድድር ዓመት ያስቆጠረው 14 ጎሎች ነው። ምንም አይነት የፕሪሚየር ሊግ ልምድ የለውም። ግዮክሬስን በተመለከተ ግን አምስት ተጨማሪ ዓመታት ይጨምራል ከሴስኮ 27 ዓመቱ ነው አሁን። በሁለት ዓመታት ብቻ ግን 68 ጎሎች ላይ ደርሷል። እንግሊዝ ውስጥ ለብራይተን፣ ስዋንሲ፣ ኮቨንትሪ ተጫውቷል። ነገር ግን ሁሉም በሊግ ካፕ እና በታች በሻምፒዮንሺፕ የተደረጉ ስለመሆናቸው ነው የሚጠቀሰው። እሱም የፕሪሚየር ሊግ ልምድ የለውም ነው የሚሉት። የእንግሊዝ እግር ኳስን ቢያቅም ግን ከነዚህ ተጫዋቾች ጋር በተያያዘ ያልተጠየቁ የሉም። ማን ይሻላል ያላነሳ የለም። ከሌ ቢሆን ይሻላል፣ ከሌ ቢሆን አይሻልም የሚሉ ነገሮች በጣም በስፋት ተሰጥቷልና አሁን ደግሞ እዚህ አትሌቲክ ትንሽ ለየት አድርጎ ከወኪሎች ከዳይሬክተሮች እና ከኮቾች አንጻር የትኛው የተሻለ ነው የሚለውን መረጃ ለማውጣት ሞክሯል። ከአርሰናል ጋር አያይዘው ሲያነሱ አንድ ለሬድቡል ክለብ ቅርብ የሆነ ኮች ስሙ እንዲገለጽ ያልፈለገ የአርሰናሎች መልስ ያለው የሚለው በሌቭዥክ ነው ነው የሚለው። እንግዲህ ሸሽኮን ነው የሚያነሳው እና በግሌ ከወጣቶች ጋር መስራት ወዳለው ማሳደግም እንዲሁ ወጣቶችን ወዳለው ባህሪያቸው ማስተካከል ከፈለግ ወይም ደግሞ ከእነርሱ የምትጠብቀው ነገር ትልቅና ወደተሻለ ደረጃ መሻገር ከሆነ ወጣቶች ላይ ማተኮር አለብህ ነው የሚለው እና በእኔ እምነት ይህንን የሚሰጥህ ሴስኮ ነው ነው የሚለው እና፣ እስቲ አሁን ባርሰሎና ኒዩት ሁሉም ወጣቶች ናቸው፣ ግን ምንሃል በስኬት መንገድ እየተጓዙ እንዳሉ ማየት አለባችሁ ነው የሚለው። ፓሪስ ሴንጀርሜንንም እንዲውቸው እነሱም ቢሆን አሁን ዘንድሮ አውሮፓ ላይ መንገሳቸው ብቻ ሳይሆን ገና ዶሚኔት አድርገው የመቀጠል እቅድ ያላቸው ናቸው እና በወጣቶች ላይ የሚሰራ ነገር ሁሌም ውጤታማ ያደርጋልና ለእኔ ለአርሰናሎች መልሱ ሬድቡል ውስጥ ነው የሚገኘው በሚል ወደ ሼሽኮ እንዲያደሉ የሚጠቁም ነገር ያነሳል። ይህን ተጫዋች በተመለከተ ፈጣን ነው ይላል። ነገር ግን በተወሰነ መልኩ የወጥነት ችግር አለበት ነው የሚለው። በተለይ ከኳስ ጋር አንዳንዴ በሚያደርገው ግንኙነት ሰነፍ የምሆን ባህር ያሳያል። ይሄ በእርግጥም አጥቂዎች ላይ ደጋግሞ የሚታይ ነገር ነው ይላል። ግን ልጁ ወደ ላቀ ደረጃ መሸጋገር ይችላል እና ይሄን ተጫዋች አርሰናል ቢያተኩርበት የሚል ነገር አለኝ ይላል እና አንድ ሌላ ያናገሩት ኤጀንት ደግሞ ግዮክሬስን አርሰናል ከእድሜ ጋር በተያያዘ የሚያነሳበትን ጉዳይ ወደ ጎን ማለት አለበት ነው የሚለው። እድሜ እድሜ የሚለው ነገር ለእኔ ፈጽሞ የሚገባኝ የሚዋጠልኝ ጉዳይ አይደለም ነው የሚለው። ሀያ ሰባት ዓመቱ ነው። ስለዚህ ይሄ ለአራት ዓመታት እንኳን ልጠቀምበት ብትል ያለ ችግር ሊያገለግልህ የሚችል ነው። ያም ሆኖ አሁን ስናይ በዓለም እግር ኳስም ክለቦች ማነው ተጫዋቾች ከክለቦች ጋር የሚዘልቁት እኮ በአማካኝ በጣም ወጣት ካልሆኑ በቀር አራት ዓመት ግፋ ቢል አምስት ዓመት ነው ነው የሚለው እንግዲህ ይሄ ቼልሲ እያስፈረማቸው ያለውን የዘጠኝና የአስር ዓመት ጉዳይ የሚመለከት አይመስልኝም። እና አራት አምስት ዓመት ነው በቃ። ታዲያ ይሄ ከሆነ ይሄ ልጅ እኮ እስከ ሰላሳ ሰላሳ አንድ ድረስ በደንብ ሊያገለግልለ እኔ የተሻለ ነው። አንድ ጥያቄ ልጠይቃችሁ ይልና እንደውም ሁለት አንድ አይነት ኳሊቲ እና ስታይል ያላቸው ተጫዋቾች ሆነው የአራት ዓመታት የዕድሜ ልዩነት አላቸው ከተባለ መልስ ለኔ ስጥ ብትሉኝ የሚለው ወደ ወጣቱ ነው ማደላው ነው የሚለው። ምክንያቱም በቃ ሁለቱም አንድ አይነት ኳሊቲ ካላቸው፣ አንድ አይነት ስታይል ካላቸው ከሁለቱ ወጣቱን ትመርጣለህ ይላል። ግን አሁን የምናየው ሁለቱም የተለያየ አይነት ኳሊቲ ያላቸው ይላል። በጎል ይለያያሉ፣ በጫዋት ስታይል ይለያያሉ። ስለዚህ ወደ ዋንጫው በቀላሉ የሚያቀርበኝ አሁን ከሚፈለገብኝ አጣዳፊ ነገር አንጻር የትኛው ነው የሚለው ላይ ትኩረት ማድረግ የሚገባ ይመስለኛል። ዋንጫ የሚፈልግም ቲም ከሆነ ወይም ደግሞ ወደ ቶፕ መምጣት የሚፈልግ ቲም ከሆነ ላይ እንደ አርሰናል ዋንጫ የሚፈልግ ከሆነ እንደ ዩናይትድ ደግሞ ወደ ቶፕነት መምጣት የሚፈልግ ከሆነ ማተኮር ያለበት በቀላሉ ውጤታማ ሊያደርግህ የሚችል ተጫዋች ላይ ማተኮር ነው በሚል እንግዲህ ይሄ ደግሞ ወደ ጊዮክሬሽ ያደላ ጉዳይን ሲሰጥ ሰምቼዋለሁ። ሌላው ኤጀንት ግን ምርጡን ነው የምትፈልጉት አይደል ብሎ ጠየቀ። ይሄ ይህ ከሆነ በቃ ማተኮር ያለብህ ያጨዋት ስታይልህና ሲስተምህ ላይ ማን የበለጠ ያግዘኛል ወይም ይጠቅመኛል የሚለውን ነው። ይሄ በጣም ጠቃሚ ፖይንት ይመስላል። እንደ ስታይልህ፣ እንዳጨዋትህ፣ እንደ ሲስተም ነው ትኩረት የምታደርገው። ለምሳሌ ሴስኮ በሊጉ በምትፈልገው ደረጃ ያድጋል ብለህ ጠብቀው ባያድግልህ አለ። በአንጻሩ ደግሞ ግዮክሬስ ሊጉን እስካሁን አለመደውም፣ እታች ቻምፒዮንሺፕ ላይ ተጫውቷል። ግን መጥቶ ሊጉ ላይ ባይለምድ ሰው ይሄኔ ሁለቱም አዋጡኝም ብለህ ነው ፊትህን ወደ ሌላ የምታዞረው። ያኔ እኮ አርሰናል ለምሳሌ ያሰበውን ዋትኪንስን መልሶ ማንኳኳቱ፣ መጠየቁ ወይም ስሙን ማንሳቱ አይቀርም ነው የሚለው እና ይሄንን ከግምት ማስገባት አለብን፣ ሲስተም ወይም ስታይልህን ወይም ደግሞ እነዚህ ነገሮች ከግምት አስገቡ ነው የሚለው። ሌላ ሌስ ሬድ የተባለ የቀድሞ ቴክኒካል ዳይሬክተር የነበረ እና የፉትቦል አሶሲሽን ውስጥ ደግሞ ምክትል ሊቀመንበር ሆኖ በሳውዛምተን የሰራም ሰው ነው ሲናገር በአርሰናል ዋንጫ የማምጣት ግዴታ እና በቶፕ ሌቭል በወጥነት የመቀጠል ኃላፊነት አሁን ከነሱ ይጠበቃል አለ ከዚህ አንጻር ፈጥኖ ዋንጫ ለማምጣት የትኛው ተጫዋች መምጣት አለበት የሚለው ነው አብዝቶ የሚያከራክርም ይመስለኝ አለ ለእኔ ሴፉ ውሳኔ ዝም ብላችሁ ብጠይቆኝ ግዮክሬስን ነው የሚመለከተው እርሱ ጎል ያገባል ለአሁኑ ለአርሰናል መልስ ነው። አይ ቲንክ ዳይሬክተሩ ስፖርት ዳይሬክተሩ በርታም የተቀጠሩት የሚመስለኝ ለክለቡ ችግር ቆይተው መፍትሄ እንዲሰጡ ሳይሆን ፈጣን መልስ እንዲሰጡ ነው። ሊያውም ደግሞ መልስም ሲሰጡ ያለ ስህተት መሳሳት የለባቸውም። በቃ ስህተት ፈጽሞ አይጠበቅባቸውም ነው የሚለው እና ይህንን ከፈለጉት ለእኔ ስለዚህ ግዮክሬስ መልስ ነው። ጎል ያገባል ፈጠን ብለህ ለምትፈልገው አላማ ታውለዋለህ። እድገት የሚባል ነገር ከሱ መጠበቅ አይቻልም። ኦፍኮርስ የሆነ ሆኖ ደግሞ ላይሳካ እንደሚችልም ከግምት ማስገባት አለብህ። አንድ አሰልጣኝ ደግሞ ስሙ እንዲጠቀስ ያልፈለገ ሴስኮ የተሻለ ይመስለኛለን ያለ፣ ይሄ ደግሞ ከሌሎች የቡድኑ የማጥቃት ብቃት ያላቸው ተጫዋቾች ሚና አንጻርና ከነሱ ጋር ተግባብቶ ከመስራት አንጻር የሚያያዝ ነው ለኔ ይላል። ሴስኮ እንደ ሃቨርትስ አይነት ተጫዋቾች አጠገቡ እንዲኖሩ የሚፈልግ አይነት ነው። ሃቨርትስ በእኔ እምነት ምርጥ ቦታ አስር ቁጥር ነው አጥቂ አይደለም ብዬ ነው ማም ነው ይላል። በአስር ቁጥርና አጥቂ መጫወት ከፈለክ ደግሞ ምንም ጥርጥር የለውም ሸሽኮ ምርጡ ነው። በተጠናቀቀው ዓመት የአርሰናል አጫዋት ቀጥተኛ መሆኑን አስተውለናል። ታርጌት ፕሌየር እንደ ሴስኮ አይነት ካገኘህና ከጎኑ ደግሞ የተሻለው ሀቨርትስ ካለ ተጠቃሚ የሚሆኑበት እድል ሁለቱም መመጋገብ የሚችሉበት እድል ሰፊ ነው። ግን ይሄ ጉዳይ መልስ ይሻል ይላል። በማንኛውም ቤት ብንሄድ መልስ የሚሻ ነው። ዩናይትድ ቤት ብንሄድ ይሄ ጉዳይ መልስ ይሻል። በእርግጠኝነት ዩናይትድ እንግዲህ ገና ያለየለት መሆኑ ማለት ከፊት ለፊት ያለው እንቅስቃሴ ሪትሙ ምኑ ምኑ ገና ተሰርቶ ያላለቀ መሆኑ ምናልባት በጥልቀት የትኛው ተጫዋች ለየትኛው የሚለው ነገር አከራካሪ ሊመስል ይችላል ነው የሚሉት። ግን ከሰውየው ግንኙነት ጋር ካያያዝን ደግሞ እነርሱ ከሴስኮም ጋር ስማ ነው ስማቸውም ስላልተያዘ በቀጥታ ማተኮር ያለባቸው ግዮክሬስ እና ግዮክሬስ ላይ ብቻ ይሆናል የሚል አጭር መረጃ ወጥቷል። በአካል ይሄ አሪፍ አሪፍ ሀሳቦች ናቸው ዴቭ ብዙዎቹን የምትገዛቸው የምትስማማባቸው ደግሞ ያ ራሱ ብትጠየቅም ልታነሳቸው የምትችላቸው ሀሳቦች ናቸው በትክክል አርቴታ ይሄ ቡድኑ ያለው ሪትምን እንዲያጣ አይፈልግም እና እዛ ሪትም ውስጥ ገብቶ በደንብ የሚያሳልጥ እንጂ እንዲበላሽ የሚሆን ለሱ ተብሎ ሌላ መንገድ እንዲፈጠር የማያደርግ ተጫዋችን ማምጣት ሊፈልግ ይችላልና ለዚህ ደግሞ እንደ ቤንያሚን ሴስኮ አይነት ተጫዋች ምናልባት የመሆን እድል ሊኖረው ይችላል ግን ሁለቱም ሪስክ አላቸው ዴቭ ከእንግሊዝ ውጪ ነው የዮኬሬሽ ቁጥር እጅግ በቃ በግርምት እንግዲህ አፍን የሚያስይዝ ነው ዴቭ ያስቆጠራቸው ኳሶች ከዛም ውጪ አመቻችቶ ያቀበላቸው የመጨረሻ ኳሶችን ስትመለከት ስታነብም እጅግ ትልቅ ቁጥር ነው የምታየውና ዝም ብለ ስታየው የኦኬሬሽ ትላለ። ከሲስተም ከጮት አንጻር ለምን አርቴታስ እሱን ምርጫ አደረገ የሚለውንም ነገር ጠለቅ ብሎ መመርመር ያስፈልጋል። ያው ካለን ሰዓት አንጻር ምንድናቸው የሚለውን በስፋት ማንሳት ባንችልም ግን ወሳኝ እና ትልቅ ሁኔታ ሊሆን ይችላል። እንዳሉት በኤርታ ከተሳሳቱ ያው አርሰናል ዋንጫ ላያነሳ ይችላል ማለት ነው። ዴቭ እሱ ብቻ አይደለም። እነዚህ ጉዳት ምናም የሚባሉትም ነገሮች ደግሞ ይኖራሉ። እነሱም ከተደራረቡ ሌላ ጥያቄ ሊፈጠር ይችላል የሚለውን እንግዲህ እናንሳና እንውጣ ከዚህ ጉዳይ። የሊያም ዴላፕ የዝውውር ሁኔታ ተጠናቋል። ዴቭ ይህንን ቡድን ከልጅነቴ ጀምሮ ሳይ ነው ያደኩት የሚል ሀሳብን ቤንያሚን ሼሽኮ ለቼልሲ ከፈረመ በኋላ ተናግሯል። ይህ ተጫዋች በቅድሚያ ሰላሳ እንግዲህ ያልሰማነው ነገር ይመስለኛል። ዴቭ በቅድሚያ ሰላሳ ሚሊዮን የውል ማፍረሻው ተብሎ ነበር። ግን ደግሞ ቼልሲና ና እንደዚሁም ቡድኑ ኢፕሴሽታውን ተስማምቷል የተባለበት መንገድ ሀያ ሚሊዮኑ በቅድሚያ ይከፈላል። ከዛ በኋላ ቼልሲ ለወደፊት ይህንን ተጫዋች የሚሸጠው ከሆነ እዛ ላይ ይሄ ሴሎን ክሎዝ እንዲካተት ተደርጓል ተብሏል። እና እንግዲህ ትልቅ ስምምነት ያደረጉ ይመስለኛል። ይሄ ተጫዋች በተለይም ፍሎፕ የሚሆን ከሆነ ምናልባት ኤፕሶች ሳይሆን ሊጎዳ ይችላል። ከአስር ሚሊዮን በታችም ሊያገኝ ይችላል። ዩናይትድ፣ ኒውካስል፣ ኤቨርተን፣ ኖቲንጋም ፎረስት፣ ኤሲ ሚላን፣ ዩቬንቱስ የዚህ ተጫዋች ፈላጊ ነበረ። ግን ደግሞ ብዙ እንደሰማ ነው፣ ይሄ ተጫዋች ወደ ቼልሲ እንዲያመራ ምክንያት የሆነው አሰልጣኝ ዞማሬስካ በታዳጊነቱ ጭምር አሰልጥኖታል። ስለዚህ ከዛ ጋር የተገናኘ ግንኙነት እንዳለው ያነሳሉ። ከቼልሲ ጋር በተገናኘ አምስት ግብ ጠባቂዎች አሏቸው። ዴቭ ፔትሮቪች ሳንቼዝ ከዛም ውጭ ሌሎችንም ተጫዋቾች ልጠቅስ ትችላለ በቡድኖስ ፊሊፕ ዮርገንሰንን ጨምሮ፣ ግን አሰልጣኙ በእርግጠኝነት ቢጠየቅ እምነት የለኝም ብሎ ነው የሚመልሰው። ያው ለሚዲያ ይህንን አይናገርም፣ ግን ደግሞ ቋሚ 11 ውስጥ አካት ሲባል በግድ በጭንቅ ነው ይህንን ሊያደርግ የሚችለው እና ምናልባት አንድ ሁነኛ ግብ ጠባቂ ሊያስፈልጋቸው ይችላል። ከኳስ ጋር ጥሩ የመጫወት ብቃት ያለውና በኤሲ ሚላን አንድ አመት ውል ብቻ ቀርቶታል የተባለው ማይክ ሜኞ ፈረንሳዊን ግብ ጠባቂ ወደ ቡድናቸው ለማምጣት ፍላጎት አላቸው ተብሏል። ምናልባት ኤሲ ሚላን አንድ አመት ለቀረው ተጫዋች የሚጠይቀው የዝውውር ገንዘብ ከፍ ያለ ነው እና ጥልቅ የሆነ ንግግር በሁለቱ ቡድኖች መካከል ያስፈልጋል የሚል ነገርን እያነሱ ነው የሚገኙት። ስለዚህ የዚህ ተጫዋች የዝውውር ሁኔታ በቀጣይ ቀናት ትኩረትን የሚሻ ስለመሆኑ መረጃ ወጥቷል። የሁንግሚንሰንን ጉዳይ ላንሳ፣ አንተ ጋር ያሉ ነገሮችን ታነሳለህ። ሁንግሚንሰን እንግዲህ በቶተናም ዘንድሮ ለመጀመሪያ ጊዜ ቡድኑ በአጠቃላይ ከ17 ዓመት በኋላ ዋንጫ አንስቷል። የቡድኑ አምበል እንደሆነ ይታወቃል። ግን እንደ ከዚህ ቀደሙ አልነበረም። እንደውም በአንዳንድ ጨዋታዎች ላይ ጭምር ሲያስገርሙን ነበር። አሰልጣኙ ተጠባባቂ ሁሉ አድርገውት የተመለከት ነው ተጫዋች ነው። አሁን በቶተናም ያለው ጉዳይ ሊጠናቀቅ ይችላል የሚል ነገር እየተነሳ ነው። አንድ አመት ውል አለው በአዲሱ ዋይተርትሌን የሚያቆየው እድሜው 32 ዓመት ደርሷል። አሁን በትልቁ ከሳውዲ ፕሮሊግ ተለቅ ያለ ጥያቄ ቀርቦለታል የሚል ነገርን እያነሱ ነው የሚገኙት። ዋነኛው ምክንያት ይሄ ሳውዲ ፕሮሊግ ከቴሌቪዥን መብት ሽያጭ ጋር በተገናኘ ወደ ሩቅ ምስራቅ እንደዚህ አይነት ሽያጮችን ለማድረግ እንደ ሂንግሚንሰን አይነት እዛው አካባቢ የሚታወቅ ተጫዋችን ወደ ቡድኑ ማምጣት ይፈልጋሉ የሚል ነገርን እየተነሳ ነው የሚገኘው እና ሂንግሚንሰን ምናልባት አሁንም ከቶተናም ከ201516 ጀምሮ በቡድኑ ቆይታ አድርጓል። አሁን ግን ቶተናሞችም ያን ያክል ላይፈልጉት ይችላሉ እና ተለቅ ያለ የዝውውር ገንዘብ የሚቀርብ ከሆነ ሊያጤኑበት ይችላሉ የሚል ነገር ተነስቷል። 2023 ላይ አሊታድ የሳውዲ ፕሮ ሊግ የዘንድሮ አሸናፊ ቡድን ይህንን ተጫዋች ለማስፈረም ጥያቄ አቅርቦ ነበረ። ነገር ግን ተጫዋቹ እዛው በቡድኑ መቆየትን ምርጫ አድርጓል። ያኔ 55 ሚሊዮን ፓውንድ ሲደመር ደግሞ 25 ሚሊዮን ፓውንድ ጥቅል የአራት አመት ውል አቅርበውለት ነበረ። እዚህ ቡድን ውስጥ ብዙ ነገር መስራት እፈልጋለሁ፣ ፕሪሚየር ሊግ ውስጥ ያልጨረስኩት የቤት ስራ አለ የሚል ነገር እና ገንዘብ ለእኔ ብዙ የተለየ ቦታ የምሰጠው ነገር አይደለም የሚል ሀሳብን አንስቷል። የሚያኮራኝ እግር ኳስን መጫወት ነው እንደዚህ ትልቅ በሆነ ፌቨራይት በሆነ ሊግ መጮትን ነው ቅድሚያ የምሰጠው የሚል ሐሳብን በማንሳት ነበር የዚህ ተጫዋች ወደዛ ወደ እንግዲህ ወደ ሳውዲ ፕሮሊግ የሚደረግ ዝውውር ሳይሳካ የቀረው። አሁን ግን እሱ እንኳን ያንደዛ ብሎ ቆይቶ ከሁለት ዓመት በኋላ ግን መዳረሻው ምናልባት ሳውዲ ፕሮሊግ ሊሆን እንደሚችል መረጃ ወጥቷል። ዴቭ፣ የዲያጎ ሲሞኔ ነው የእንትና የኢንዛጊንም ጉዳይ እዚህ ጋር አያይዘን ልታነሳው ትችላለህ። በነገር ላይ የሳውዲ ጉዳዮችን ስታነሳ አብሮ መያያዝ የሚችል ነው አይደል? ሄሎ በአካል፣ ይሰማሃል? ኦኬ ይሰማኛል። የኢንዛጊን ጉዳይ እንግዲህ ስንመለከት ይሄ አሰልጣኝ ኢንተር ሚላን ውስጥ አስደናቂ ስራን ሰርቷል። ግን ደግሞ ኢንተር ሚላን አቨሬጅ እድሜው ቋሚ አሰላለፍ ውስጥ ያሉት ከ30 ዓመት በላይ እንደሆኑ ስናነሳ ነበር። እና አሁን የኢንተር ሰዎች ይሄ ቡድን እንደ አዲስ መገንባት እና ወደ ትራንዚሽን መግባት አለበት ብለው ያምናሉ ተብሏል። እንደ ፍራንሴስ ፋብሪጋስ አይነት የቀድሞ የአርሰናል ተጫዋች የባርሰሎና የቸልሲን አማካኝ ወደ ቡድኑ በአሰልጣኝነት ከኮሞ ለቆ ወደ ቡድናቸው እንዲመጣ ጭምር ፍላጎት ነበራቸው። ተጫዋቹ በዛው በኮሞ መቆየትን ምርጫው አድርጓል። ወደ አልሂላል ግን ሲሞኔ ኢንዛጌ በሁለት ዓመት ውል ማቅናቱ ታውቋል። ዋነኛው ምክንያት በክለብ ወርልድ ካፕ ላይ አሜሪካ ላይ በሚደረገው ውድድር ቡድኑን እንዲመራ ነው ተብሏል። ሰኔ 14 2025 ከሪያል ማድሪድ ጋር እንግዲህ እነ ትሬንት አሌክዛንደር አርኖልድ በሚገኙበት ጨዋታ ነው ስራውን ይጀምራል ተብሎ የሚጠበቀው ማያሚ ላይ ፍሎሪዳ ላይ የሚደረግ ጨዋታ ነው። ከዛ በኋላ ከፓቹካ ከሬድቡል ሳልዝቡርግ ከኦስትሪያው ቡድን ጋር በምድብ ይጫወታል ተብሏል። በሳውዲ ፕሮሊግ 19 ዋንጫዎችን በማንሳት ስኬታማ የሚባለው ቡድን ነው። ዘንድሮ ግን የአምና ስኬቱን ይዞ መቀጠል አልቻለም። ቅድም እንዳነሳሁት በስምንት ነጥቦች ተበልጦ ለአሊታድ ዋንጫውን አሳልፎ ሰጥቷል። ስለዚህ ይሄ ቡድን እንግዲህ በዦርዥ ሱስ አማካኝነት ነበረ እየተመራ የነበረው እና ግን በኤዥያ ቻምፒዮንስ ሊግ ከውድድሩ መውጣታቸውን ተከትሎ ነበረ በግንቦት ወር ከኃላፊነታቸው የነበሩት ከኃላፊነታቸው እንዲሰናበቱ የሆነው እና ዋና አሰልጣኝ ሳይኖረው ይሄ ቡድን የቆየው አሁን ግን እንግዲህ ሲሞኔ ኢንዛጊን ወደ ቡድናቸው አምጥተዋል ተብሏል። ፍ በጣም በቃ ይሄ አፍን በምራቅ እንዲሞላ የሚያደርግ የ26 ሚሊዮን ፓውንድ አመታዊ ገንዘብ በደሞዝ መልክ እንደሚከፈለው ታውቋል። ዴቭ፣ ምን ያክል ገንዘብ ለኢንዛጊ እና እንደዚህ አይነት ጥያቄዎችን እድሜው ገና ነው። ወደ ሌሎች ትልልቅ ሊጎችም ሄዶ ማሰልጠን መስራት ይችላል። ግን ደግሞ የሳውዲ ገንዘብ እንደዚህ አይነት ጥያቄዎች ተጫዋቾችን ብቻ ሳይሆን አሰልጣኞችንም እንደሚያማልል የሚያሳይ ጉዳይ ይመስላል። ይሄ ተጫዋች ወደዛ ይሄ ቀድሞ ተጫዋች አሁን አሰልጣኝ ሲሞኔ ኢንዛጊ ወደ ሳውዲ ማምራቱ በይፋ ታውቋል። ሁለት ዓመቱን እንደፈረመ ተገልጿል። ያ እንግዲህ ጡረታን በዛ መውጣት ከፈለገ ምንም ጥርጥር የለውም ትልቅ ገንዘብ እንደሆነ ማሰብ ትችላለ። የሚጡርበትን እየሰራ እንግዲህ ሞከረ። ቻምፒየንስ ሊግን ለማሳካት በጣም ተቃረበ፣ አሳካም። አንክ ድሉን በሌላ መንገድ መሞከሩ ጥሩ ነው። የዚህ የሲቲን ጉዳይ ላንሳና እናጠናቃለን። ራይንደርስ እና ሪያን ቼሪክ ለማስፈረም ተቃርቧል። ሲቲ ለራይንደርስ 46.3 ሚሊዮን ፓውንድ አቅርቧል፣ ተቀባይነት አግኝቷል። ከቸሪኪን በተመለከተ ግን የግል ጉዳዮች ስምምነት ላይ ተደርሰዋል ከተጫዋቹ ጋር። ከክለቡ ጋር የሚደረግ የሂሳብ ዝርዝር ጉዳዮች ከሊዮን ጋር የሚደረግ ጉዳይ ነው የሚቀረው ተብሏል። እንግዲህ ሁለት መቶ ሚሊዮን ፓውንድ ጥር ላይ አውጥቷል ሲቲ፣ አምስት ተጫዋቾች ያን ያስፈርመዋል። አሁን ደግሞ ከመቶ ሚሊዮን ፓውንድ በላይ ያወጣል፣ ወደ ሶስት መቶ ይጠጋል። በአጭሩ ግን ከዚህም በላይ የሚፈልጋቸው ፉልባኮች አሉ። በሁለቱም መስመር ነው የተባለው። የቀኝ ፉልባክ ገበያ ላይ አስቸጋሪ ነው ለማግኘት። ሀኪሚ ነው የሚፈልጉት። እሱ ደግሞ በቅርቡ ኮንትራት ፈር ተቀድሟል ከዛ ሌቨርሜንቱ የኒውካስሉ ነው የሚፈልጉት። እንግሊዛዊውም ደግሞ እንደማይለቅ ነው ከኒውካስሎች የተነገራቸው ተብሏል። አንድሪያ ካምቢያሱ የተባለ የጁቬንም ተጫዋች እንዲ ይፈልጋል። ይህም የማይሳካ ከሆነ ግን ፔፕ ማቲያዝ ኑኔዝን እዛው በዚህ ቦታ እንዲጫወት አድርጎ ይቀጥላል የሚል ነገር ነው እየተነሳ ያለው። በግራ መስመር ግን የወልቭሱን አያት ኑሪን አያት ኑሪን ይፈልጋል የሚል መረጃ ወጥቷል። ከዛ ውጪ የኬርኬዝ ጉዳይ እንግዲህ ያው ወደ መጨረሻው ምዕራፍ ስለመቅረቡ ከሊቨርፑል ጋር በተያያዘ መረጃ ወጥቷል። አርባ ሚሊዮን ፓውንድ አቅርበዋል። በዚህ ሳምንት መጨረሻ ላይ ዚህ ተጫዋች ዝውውር ይጠናቀቃል ተብሏል። ንግግሮች ከፍ ወዳለ ደረጃ ደረጃ ደርሰዋል የሚልም መረጃ ወጥቷል። እነሱ የሚፈልጉት አምስት ሚሊዮን ተጨማሪ ብር ነው። በነገር ላይ ቦን ማውዞች ግን ይሄ ሳይሆን በዚሁ በአርባ ሚሊዮን ፓውንድ ይስማማሉ ነው የሚል መረጃ ወጣው። ሀያ ሶስት ላይ ነው በነገር ጊዜ አልካማርግ የመጣው በአጭሩ እንዴት ወደ ስኬት እንደሄደ እንግዲህ የሮበርትሰን ተተኪ ማድረግ ይፈልጋሉ የሚል ነገር ነው የወጣው። ከቬትስ ጋር በተያዘ እንግዲህ ሁለተኛ ቢዳ አቅርበዋል ለባይ ለቨርኩሰን ሁለተኛው ቢዳቸውም ሪጀክት ተደርጓል ወይም ውድቅ ተደርጎባቸው ያለ የሚል መረጃ ነው እየወጣ ያለው። እንግዲህ ያው ለሶስተኛው ጉዳይ ይመጣሉ ተብሎ ነው እየተጠበቀ ያለው። ይሄም ጉዳይ በቅርቡ ከሚጠናቀቁ ነገሮች መካከል የሚጠበቅ ነው የሚል መረጃ አለኝ። በአጭሩ ሰዓታችንን ላለመግደል ብዬ ነው። ሌላ ጉዳይ አለን ምናጠናቀቀው አይ በቃ እንጨርስ፣ እናጠናቅያ፣ ሰዓታችንም ሄዷል። ክቡራትና ክቡራን፣ ከዝውውር ጋር በተያያዘ እንግዲህ በየደቂቃው በየሰከንዱ በየሰዓቱ በርካታ አዳዲስ ጉዳዮች እየወጡ ነው። ምናልባት እኛ እነዚህን ጉዳዮች ከወራን በኋላ የሚቀየሩ ብዙ ነገሮች ሊኖሩ እንደሚችሉ ግምት አለ። ለሁሉም ኤች ዲ ስፖርቶች በዚህ መልኩ የዛሬውን ፕሮግራም አጠናቅናል። አበቃት። መልካም ጊዜ ብያለሁ። በአካል መልካም ጊዜ አድማጭ ተመልካቾች፣ ባባይ ሰላም። መልካም ጊዜ ለአንተ።